ምዕራፍ 24 የአሮንም ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፥ አብዩድ፥ አልዓዛር፥ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ፤ አልዓዛርና ኢታምርም ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር፥ ከኢታምርም ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ሥርዓት ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምር ልጆች አለቆች በልጠው ተገኙ። እንዲህም ተመደቡ፤ ከአልዓዛር ልጆች እንደ አባቶቻቸው ቤቶች አሥራ ስድስት ከኢታምርም ልጆች እንደ አባቶቻቸው ቤቶች ስምንት አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በእጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታርም ልጅ በአቢሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር፣ አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለዮአሪብ ወጣ፣ ሁለተኛውም ለዮዳኤ ሶስተኛው ለካሪም አራተኛው ለስኦሪም አምስተኛው ለመልኪያ ስድስተኛው ለሚያሚን ሰባተኛው ለአቆስ ስምንተኛው ለአብያ ዘጠኝኛው ለኢያሱ አስረኛው ለሴኬንያ አስራ አንደኛው ለኤልያሴብ አስራ ሁለተኛው ለያቂም አስራ ሦስተኛው ለኦፓ አስራ አራተኛው ለየሼብአብ አስራ አምስተኛው ለቢልጋ አስራ ስድስተኛው ለኢሜር 17ተኛው ለኤዚር፣ 18ኛው ለሐፊጼጽ፣ 19ኛው ለፈታያ፣ 20ኛው ለኤዜቄል፣ 21ኛው ለያኪን፣ 22ተኛው ለጋሙል፣ 23ተኛው ለድላያ፣ ሃያ አራተኛው ለማዕዝያ። የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደሰጣቸው ሰጣቸው ሥርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ሥርዓት ይህ ነበረ። ከቀሩትም የሌዊ ልጆች ከእንበረም ልጆች ሱባኤል፣ ከሱባኤል ልጆች ይሁድያ። ከረአብያ ልጆች አለቃው ይሽያ። ከይስአራውያን ሰሎሚት፣ ከሰሎሚት ልጆች ያሃት። ከኬብሮንም ልጆች አለቃው ይርያ፣ ሁለተኛው አማርያ፣ ሦስተኛው ይህዚኤል፣ አራተኛው ይቀምዓም። የኡዚኤል ልጅ ሚካ፣ የሚካ ልጅ ሻሚር። የሚካ ወንድም ይሽያ፣ ከይሽያ ልጆች ዘካርያስ። የሜራሪ ልጆች ሞሆሊ፣ ሙሲ፣ የያዝያ ልጅ በኖ። የሜራሪ ልጆች ከያዝያ በኖ፣ ሾሃም፣ ዘኩር፣ ኤብሪ። ከመሆሊ አልዓዛር፣ እርሱም ልጆች አልነበሩትም። ከቂስ የቂስ ልጅ ይረህምኤል። የሙሲም ልጆች መሆሊ፣ ኤዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአቢሜሌክም በሌዋውያንና በካህናት አባቶች ቤቶች አለቆች ፊት ታላቁም እንደ ታናሹ እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ።